አድማጮቻችን አሁን የአንድ ጥያቄ አለኝ ሰዓታችን ላይ ደርሰናል። ለጥያቄዎቻችሁ ምላሽ ለመስጠት የሥነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች። ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው እንዳልክና ማህደር ከጓደኛዬ ጋር አራት ዓመታት በፍቅር ቆይተናል። እስካሁን ግን ትዳር ለመመስረት አልቻልንም። እኔ በስራዬ ጥሩ ገቢ አገኛለሁ። ጓደኛዬ ቀደም ሲል የተሻለ ገቢ የነበረው ቢሆንም አሁን ግን ስራው እየቀነሰ ነው። በዚህ ዘመን ይበልጥ ተፎካካሪ ለመሆን ይበልጥ አይናችንን ከፍተን የገቢ አማራጮቻችንን ማስፋት ካልቻልን ኑሮ ፈታኝ ነው፣ ትዳር ለመመስረትም እንቅፋት ይሆናል እላለሁ ይህንን ሀሳብ በምንወያይበት ጊዜ ግን እሱ ይከፈዋል። እኔ ደግሞ ጉዳዩ ወሳኝ ነው ብዬ ስለማምን ነገሩን ለመተው ይከብደኛል። መዋደዳችንና ሌሎች ጉዳዮች ላይ የምንስማማ ቢሆንም ይህንን እንቅፋት ግን እንዴት መሻገር እንደምችል አላውቅም። ይሄ ጉዳይ ደግሞ ለትዳርም ወሳኝ ነው ብዬ ስለማስብ መስቀለኛ መንገድ ላይ እንደቆምኩ ይሰማኛል። ከጓደኛዬ ጋር በዚህ ጉዳይ ላይ እንዴት ወደ አንድ ገጽ መምጣት እንችላለን? መስቀለኛ ላይ የቆመችው። አመሰግናለሁ። እንዳልክና ማህደር፣ መስቀለኛ መንገድ ላይ የቆምሽው አድማጫችን በመጀመሪያ ላመሰግንሽ ወዳለሁ አንቺ ያመንሽበት ነገር ገንዘብ ወይም ገቢ ለትዳር በጣም ወሳኝ ነገር ነው ብለሽ የምታምኝ ከሆነ እምነትሽንና አንቺ ቫሉ የምታደርጊው ነገር ሕይወት ሊያስቀጥል ፕራክቲካል በሆነ ወይ መዋደድ እና መፈቃቀር አንድ ነገር ነው። ስሜትን ለመግለጥ ይረዳል። ስሜትን ለማዋህድ ይረዳል። ነገር ግን ገንዘብ ግን አብረን እንድንኖር ወሳኝ ነው። ዕለት በዕለት ያለውን ኑሯችን ለማሸነፍ ግን መዋደድ ብቻውን በቂ አይደለም። የሚያስማማን ነገር ብዙ ነገሮች ሊኖሩ ይችላል። ነገር ግን እንቅፋት እየሆነ ያለው ግን የገቢ በእሱ በኩል ያለው የገቢ መጠን ማነስ ግን ትዳርን ለመመስረት እንዲሁም ደግሞ ትዳርን ለማስቀጠል ከፍተኛ ችግር ነው ብዬ አምናለሁኝ። እሱ ደግሞ ይህን አላመንበትም። እንዲሁም ደግሞ ችግር የሆነው ማንሳት ስጀምር ደግሞ ይህን መወያየት አለመፈለጉ ደግሞ እንደ ችግር ሆኖብኛል። ስለዚህ እናንተ ምን ትላላችሁ ብለሽ እንደ ችግር ማቅረብሽ ትልቅ ነገር ነው ብያስባለሁ እና ላመሰግንሽ ወዳለሁ። በመቀጠልም ለትዳር ወሳኝ የሆኑ ነገሮች ምንድን ናቸው የሚለውን ነገር እንደው እንዳስበው አደረገኝና ያነሳሹ ጥያቄ መዋደድ፣ አዎ፣ በስሜት መግባባት፣ በሀሳብ መግባባት እንደገና ደግሞ በውሳኔ እና ህይወትን አንድ ላጣምሮ ለመሄድ መግባባት ወሳኝ ነገር እንደሆነ አውቃለሁኝ። አሁን እዚህ ላይ እናንተ ያልተስማማችሁበት ነገር ምን ያህል ነው እንግዲህ፣ መቀነስ የሚባለው ምንድን ነው? አንቺ ጥሩ ስራ አለኝ ጥሩ ገቢ አለኝ ብለሻል። የአንቺ ጥሩ ስራና ገቢ ግን ዘላቂ ነው ወይ የማይቀር ነው ወይ ልትባረሪያ ትችይም ወይ ወይም ደግሞ ወደ ሌላ ነገር ልትሻገሪ አትችም ወይ የሚለው ነገር ወሳኝ ነው ወይ ዘላቂ ነው ወይ የሚለው ነገር፣ አንድ ነገር በህይወታችን ውስጥ ዘላቂነቱን ማረጋገጥ ይቻላል ወይ የሚለው ነገር ወሳኝ ነው። ምክንያቱም የእሱ አሁን ዝቅ አለ ከእዛ ከበለጠ ልታገቢው ነው በአጠቃላይ የሁለታችን ተደምሮ ይህን ያህል ገቢ ሊሆነን ሊኖረን ይገባል። እሱ ካልቻለ አንቺ የምታመጭበት መንገድ ካለ፣ አንቺ ካልቻለ እሱ የሚያመጣበት መንገድ ካለ፣ ወይም ሁለታችሁ አንድ ላይ መስራት ሰርታችሁ የምታመጡበት መንገድ ካለ መነጋገር አስፈላጊ ነገር ነው። ነገር ግን የእሱ እያን መቀነሱ እንደ ችግር መታየቱ እዚያ ነው ትንሽ ክፍተት ያየሁበት። ምክንያቱም የስ በዚህ ዓለም ላይ ለመኖር ተፎካካሪ መሆን ብቻ ሳይሆን በዚህ ዓለም ላይ ዘላቂ ሆኖ ለመቀጠል እድገት አስፈላጊ ነው። ምክንያቱም ህይወቱ እየቆመ ያለ ነገር ሳይሆን እየቀጠለ የሚሄድ ነገር ስለሆነ ዝም ብሎ አሁን ባለንበት የኑሮ ደረጃ ነገር ልንኖርበት ስለማንችል ህይወታችን ማደግ አለበት። አዎ ትክክል ነው ኑሮ ፈታኝ ነው። አዎ ትክክል ነው። ነገር ግን እንቅፋት እንዳይሆንብን ገቢ መጠናችን አብረን ተሳስበን እንዴት ማሳደግ እንችላለን የሚለው ነገር ወሳኝ ነገር ነው ብዬ አምናለሁኝ። ወሳኝ ነው። አዎ ግን የግድ በሱ በኩል ብቻ መምጣት አለበት የሚለው ነገር ነው፣ አሁን ትንሽ ክፍተት ያየሁበት። ምክንያቱም መዋደዳችሁ ጥሩ ነገር ነው፣ የምትስማሙባቸው ብዙ ነገሮች አሉ። ይሄ ለምን እንቅፋት ሆነ? ነው ማለት እሱ ምክንያቱ ምንድን ነው የስራው መቀነስ ከሆነ የአካባቢ ሁኔታ ነው፣ የእሱ ስንፍና ነው፣ መሯረጥ አለመፈለግ ነው ወይም ደግሞ የሱ ማጥፋት ነው። የገቢው መቀነስ ስራው ምንድን ነው የሚለውን ነገር በጥልቀት ማየት አስፈላጊ ነው። ምክንያቱም ችግሩ ያለበት ቦታ ሄደን ነው እንጂ መፍትሄ መፈለግ ያለብን። ችግሩ የመግባባት ችግር ከሌለባችሁ አማራጮቻችሁ ማስፋት አለብን የሚለው ነገር ችግር ካልሆነ ነገር ግን መቀነሱ ይሄ የስራው እየቀነሰ መሄድ ወደ ሌላ ስራ አይቻልም። ስለዚህ የገቢ ምንጭን ለመጨመር ምን ምን እናድርግ ተብሎ ይወራል እንጂ የኔ ጥሩ ሁኔታ ነኝ፣ እሱ ደግሞ የቀነሰበት ስለሆነ ይሄ ነገር ደግሞ ወሳኝ ስለሆነ እሱ ካላመጣ ወደ ትዳራኔ ድማ አራት ዓመትን በምንቆይ እንግዲህ ሌላ አራት ዓመትም ኑሮ እስኪስተካከል ወይም ደግሞ የገቢ ምንጭ እስኪስተካከል ልንጠበቅ እንችላለን የሚለው ነገር እንግዲህ ይሄ ምርጫም ነው ብዬ ነው ማስበው። እንደ ችግር ያየሁት ይህንን ሀሳብ በምናነሳበት ጊዜ እሱ ይከፋዋል የሚለው ነገር እንደ ትልቅ ችግር አይቸዋለሁ። ለምን ይከፋዋል? ማለት ያንቺ ኑሮ ደረጃ የስራሽ ጥሩ መሆንና ገቢ ምንጭሽ የተሻለ መሆኑ ነው የሚከፋው? ወይንስ አሁን ያንተ ስለቀነሰ እንዳይቀንስ ምን እናድርግ የሚለው ነገር ስታንሽ ነው የሚከፋው? ምን ነው የሚከፋው የሚለው ነገር ወሳኝ ነው፣ መነጋገራችሁ መወያየታችሁ ችግርን ለመፍታትና ወደፊት ለመራመድ የግድ ደስ የማያሰኙ ነገሮች ማንሳትና እልባት መስጠት ወይም ደግሞ የመፍትሄ ሀሳብ አምጥቶ ወደሚቀጥለው የተሻገረ ህይወት መግባት አስፈላጊ ስለሆነ ማለት ነው። ግን እሱ በምትወያዩበት ጊዜ የሚከፋው ከሆነ አነጋገርሽ እንዴት ነው ብዬ ደግሞ ወደ አንቺም ልመልሰው። ነገሩ እሱ መከፋት አንድ ነጥብ ሆኖ ሳለ ነገር ግን አንቺስ ምትናገሩ ምንድነው? እኔ ከንት የተሻልኩ ነኝ እኔ የተሻለ ገቢ ያለኝ እኔ ቋሚ ገቢ ያለኝ ስራዬ ጥሩ ነው፣ ስለዚህ የተሻልኩ ነኝ አንተ እያልሽ ነው የምታቀርቢ ወይንስ እሱን በሚያሳንስ መልክ ነው የምታቀርቢ ወይንስ የጋራ ገቢያችን በዚህ በኩል ይሄን ያህል ማምጣት ትችላለ፣ አንተ በዚህ በኩል ይሄን ማምጣት ትችላለ፣ አንድ ላይ ያለን ገንዘብ ይሄ ነው። ስለዚህ ይሄኛው አንድ ላይ ለመቀጠል ግን ይህን ያህል ደግሞ ያስፈልገናል። ይህን ለማስቀጠል ደግሞ ምንናድርግ ይሄኛው ስራ እየቀነሰ ስለሆነ እየቀነሰ የሚሄድ ነገር ላይ ኢንቨስት ማድረግ ትክክል ነው ብያላስብም። ስለዚህ ምን እንቀይር፣ የተሻለ ነገር ማምጣት ተብሎ አቀራረቡ እና የጋራ ችግር አድርጎ ማቅረቡ ይሄ መፍትሄ ተኮር የሆነ አቀራረብ ስለሆነ ያ ይረዳል ብዬ አምናለሁ። ግን አቀራረቡ እንደዚህ ካላመጣ እሱን የማሳንስ ነገር ከሆነ አንቺ የምታንሽበት ጊዜ ሊመጣ ይችላል፣ በገንዘብ እሱ ከፍ ብሎ ማለት ነው። ስለዚህ የመበላለጥና የመፎካከር ሁኔታ ሳይሆን በጋራ ይህን ያህል ብር አለን፣ ይሄ ብር ደግሞ ለዚህ ይህን ያህል ወጪ ለየለቱ፣ ለቤቱ፣ ለምኑ ለምኑ እያልን የምናወጣቸው ነገሮች አሉ አይደለ? ለልጅ ለማሳደግ፣ ለልጅ ትምህርት ቤት ለእንደዚህ ለእንደዚህ ይህን ያህል ብር ያስፈልገናል እንዴት እናምጣው አሁን በዚህ መልክ ይሄ ገቢ ምንጫችን ይሄ ነው ሌላ ገቢ ምንጭ እንክፈትና ብለን አብሮ መነጋገር አንደኛ ገንዘብ ብቻ ሳይሆን ብዙ የሚያነጋግሩ ነገሮች አሉ እና እነዛ ነገር ላይ ሁሉ በግልጽነትና ስሜታችን ወዲያና ወዲህ ሳይወዘውዘን መነጋገር መቻል ትልቅ ትልቅ ችግርን የመፍቻ መንገድ ነው እና እዛ ላይ ሊታሰብበት ይገባል። አንቺ ችግር ነው ብለሽ ያሰብሽው ገንዘብ ማምጣት አለመቻሉ ነው? ገንዘብ የቀንሰ መሄዱ ነው ወይንስ መነጋገር አለመቻላችሁ ነው? ትዳር ወሳኝ ነው ብለሽ ያልሽው ምንድን ነው? ገንዘብን ነው ወይንስ መነጋገር መቻልና አለመቻላችሁን ነው ወሳኝ ነው ያልሽው? ምክንያቱም በሌሎች ነገሮች እንስማማለን፣ ይሄኛው ግን እንቅፋት ነው። ይሄን ግን ማውራት አንችልም ነው ያልሽው። ስለዚህ አለማውራታችሁ ነው ወይስ ገንዘብ አለመኖሩ ነው እንደ እንቅፋት የወሰድሽ የሚለው ነገር ግልጽ አይደለም። ስለዚህ እንዴት ነው በአንድ ወደ ጥያቄ

እንዴት ነው በአንድ ገጽ ላይ መሆን የምንችለው መግባባት የምንችለው የሚለው ገንዘብ ወሳኝ ነው አይደለም የሚለውን ለመወያየት ነው ወይንስ ስንነጋገር አንተ የተከፋ ነገሩ እናቆመዋለን። ስለዚህ መነጋገር አይቻልም፣ እንዴት ነው የምንቀጥለው ነው ወይንስ ገንዘብ ካላመጣ ወደ ትዳር አንሄድም ነው። ስለዚህ የአንቺም ጥያቄ በጣም በደምብ ክሊር መሆን አለበት፣ ተተንትኖ መውጣት አለበት። የአንቺ ቫሊው ምንድን ነው? የአንቺ ሀሳብ ምንድን ነው? የአንቺ ስሜት ምንድን ነው? ወሳኝ ያልሽው ነገር ምንድን ነው የሚለውን ነገር በትክክል መነጋገር ነገር ያስፈልጋል። ምክንያቱም ገቢ መቀነስ ብቻ ሳይሆን ወጪ መጨመርም አንዳንድ ጊዜ ነገሮቻችንን ሊያበላሽበን ይችላል እና በገንዘብን በተመለከተ አቀማመጡን፣ አመጣጡን፣ አወጣጡን ገንዘብን በተመለከተ ኢንቨስት ነው የምናደርገው ምንድነው የምናደርገው ለምንድ ነው የምናወጣው? ይሄ ሁሉ ሰፋ ያለ ነገር ነው። አሁን አንቺ ያነሳሽው ስራው ስለቀነሰ ገቢው የተሻለ ገቢ አይደለም ያለው የሚለው ነገር ነው ወይስ እኔ ነኝ እኔ የተሻለ ገቢ ስላለኝ ጥሩ አይደለም ነው የምትዩ? ስለዚህ ይሄ ነገሮች ግልጽ ስላልሆኑ እንደዚህ ነው ብሎ መመለስ ቢያስቸግረኝም ሁሉ ነገሮችን ወደ አንቺ መልሼ እንደገና ይሄ መስቀለኛ መንገድ ላይ ቆምሽ ሲሆን እንደገና አጥርተሽ እንድታዩ ማለት ነው፣ እንግዲህ ስለ ገንዘብ ያለሽን እሴት፣ ስለ ንግግርና ስለ ኮሚኒኬሽን ያላችሁ እሴት ምንድን ነው? እዛ ጋ የተፋለሰው ነገር ምንድን ነው? አማራጮችን ማስፋት ነው። እሱ አይሆንም ያለው ኑሯችን ፈታኝ እንዳይሆንብን አብረን እንደዚህ እንተጋገዝ የሚለው ነገር ነው መቀበል ያልፈለገው ወይስ ምንድን ነው የሚለው ነገር ግልጽ አይደለም። ስለዚህ በአጠቃላይ ግን የእሱ ገንዘብ ስራ እየቀነሰ መሄድ ከሆነ ችግሩ ሌላ እዛ ላይ ነው እንጂ መወያየትና እንዴት አድርገን ብትቀይረው ስራውን ብትቀይረው ወይም ደግሞ እንዴት አድርገን የተሻለ ገንዘብ እናምጣ የሚያስፈልገን ይህን ያህል የሚለውን ነገር በዝርዝር ለመነጋገር ችግሩ የቱ ጋ ነው የሚለውን መጀመሪያ መለየት፣ ከዛ በኋላ ግን መፍትሄ አሁንም ያለው ኮሚኒኬሽን ውስጥ ነው። ስለዚህ በትክክል መነጋገር፣ ስሜትን ሳይጎዱ መነጋገር፣ የጋራ ችግር አድርጎ መነጋገር ወደ መፍትሄው ይወስደራል ብያምናለሁና ከመስቀለኛ መንገድ እንግዲህ ትክክለኛ አቅጣጫችሁን ትይዛላችሁ ብያምናለሁ ይቅናችሁ። እንዳልክና ማህደር በሸገር